ሃያ ስድስተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ዛሬ በሚደረገው ሁለት ጨዋታዎች ይጀምራል። ቀን 9 ሰዓት ላይ ወላይታ ድቻ ከሃዲያ ወሳና የሚገናኙበት የ 26 ተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ማስጀመሪያም ጨዋታም ነው ሆኗል። በሶስት ነጥብ ተብላልጠው በደረጃ ሰንጠረጁ አራተኛና ስምንተኛ ላይ የተቀመጡት ሁለቱ ክለቦች ወደ ሊጉ መሪዎች ከፍ ለማለት የሚያስችላቸውን ውጤት ለማስመዝገብም ይጫወታሉ። የጦና ንቦቹ በሊጉ አራት ተከታታይ ድሎች ካስመዘገቡ በኋላ ባለፉት ሁለት ጨዋታዎች ያቻና የሽንፈት ውጤቶችን አስመዝግበዋል። ተጋጣሚያቸው ሀዲያ ወሳና በበኩሉ ካለፉት አስር ጨዋታዎች ከአንድ ድል ውጭ በሌሎች ጨዋታዎች ነጥብ መጣላቸው ከመሪዎቹ ተርታ አስወጥቷቸው ስምንተኛ ላይ አስቀምጧቸዋል። የዛሬው ጨዋታም ለሁለቱም ክለቦች ወደ ላይ ከፍ የሚያደርጓቸው በመሆኑ ጥሩ ፉክክር ያሳዩናል ተብሎ ይጠበቃል። ምሽት 12 ሰዓት ላይ ደግሞ የዕለቱ ሁለተኛ ጨዋታ በውልዋሎ አዲግራት ዩኒቨርሲቲና በቅዱስ ጊዮርጊስ መካከል ይከናወናል። ውልዋሎ ከአራት ዓመት ቆይታ በኋላ እየተሳተፈ በሚገኝበት የኢትዮጵያ ፕሪሚየር ሊግ አስቸጋሪ የውድድር ጊዜ እያሳለፈ ይገኛል። ክለቡ በ11 ነጥብ በሊጉ ግርጌ ላይ ነው የሚገኘው። ወራጅ ቀጠና ላይ ከሚገኙ ክለቦች ጋር ያለው ልዩነት ሰፊ መሆኑ በሊጉ ለመቆየት ከባድ ፈተና እንደሚጠብቀው አመላካችም ሆኗል። ወላይታርቻን ወላይታ ዲቻን ሁለት ለባዶ ከረቱ በኋላ ስምንት የሊግ ጨዋታዎችን ያለ ድል የተጓዙት ፈረሰኞቹ በበኩላቸው በሁለተኛ ዙር ያሳዩት ደካማ አጀማመር ከመሪነት ወደ ሊጉ አጋማሽ አንሸራቷቸዋል። ሀያ ሁለተኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ዛሬ በሚደረጉ ጨዋታዎች ይጠናቀቃል። የዚህ ሳምንት መርሃግብር ሐሙስ በተደረጉ ሁለት ጨዋታዎች መጀመሩ ይታወሳል። ዛሬ ከጠዋት አንድ ጨዋታ የተደረገ ሲሆን፣ ቀሪዎቹ ሁለት ጨዋታዎች ደግሞ ከሰዓት በኋላ ይከናወናሉ። ኢትዮ ኤሌክትሪክን ከአዲስ አበባ ከተማ ያገናኘው የአራት ሰዓት ጨዋታ በአንዳቸው ውጤት ተጠናቋል። ከሰዓት በኋላ ጨዋታዎች ቀጥሎ ሲካሄዱ ስምንት ሰዓት ላይ አርባ ምንጭ ከተማ ከሲዳማ ቡና ጋር ይጫወታል። አርባ ምንጭ ከተማ በ30 ነጥብ ስምንተኛ ተጋጣሚያቸው ሲዳማ ቡና ደግሞ በ38 ነጥብ ሶስተኛ ላይ ይገኛሉ። አስር ሰዓት ላይ ሲል ደግሞ የ22ኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ማሳረጊያ ጨዋታ በኢትዮጵያ ንግድ ባንክና በልደታ ክፍለ ከተማ መካከል ይከናወናል። በ51 ነጥብ የሊጉን መርሃ ግብር እየመራ የሚገኝ የኢትዮጵያ ንግድ ባንክ ሴቶች ክለብ ከተከታያቸው ሐዋሳ ከተማ ጋር ያላቸውን የ10 ነጥብ ልዩነት ለማስጠበቅ ይጫወታሉ። በጥሩ ወቅታዊ ብቃት ላይ የሚገኙት ልደታ ክፍለ ከተማዎች ደግሞ ለኢትዮጵያ ንግድ ባንክ ፈታኝ እንደሚሆኑ በዛሬው ዕለት ይጠበቃል። ልደታ ክፍለ ከተማ በ38 ነጥብ አራተኛ ደረጃ ላይ ተቀምጧል።